አንድ ሙዚቃ ቢሆን አንድ የሆነ ነገር የጣሉ ጥሩ የምናያቸው ሰዎች ናቸው። በመጥፎ በፖለቲካ ልዩነት ቢኖረነ ያ ባለባቸው ነገር ጀጅ መደረግ ኦኬ፣ ግን ለእኛ እንደ ኢትዮጵያ የሕዝብ ልጆች ናቸው። ማን ናቸው? አማርኛ ሚስፍን ኦሮምኛ፣ ትግርኛ፣ ሚስፍን ሲዳምኛ ያ ልጆቻችን ናቸው። የእነሱን ህይወት አግባብ ባለው መንገድ መናገርና የዚህን ያህል መበጥበጥ አትችሉም። በተለይ እኔ በነገራችን ላይ የሆሊውድ ትችትና የእናንተ በጣም ይለያል። በተለይ ሚዲያ ፊገር ላይ ያላችሁ ሚዲያ ላይ ያላችሁ ሰዎች መተቸት ነውር መሆኑን ምናምን ምናምን የራስን አስተያየት መስጠት ሌላ ነገር ግን የዚህ እኔ አለሁ ልቀቁኝ። በገንዘብ ይሄ ወሩ በላ ሙስና ህግ ያለበት ሀገር ያለበት ላይ እንደዚህ አይነቷን ሴት አስገብቶ መፈረር ነው ያለባት። መማቀቅ ነው ያለባት። እንዲሁም ነገ ለእናንተ አትመለስ። ይሄ ብቻ አደለም፣ እሷን እያየ ኦኬ የሌላውን ሰውን ግለሰቦችን ህይወት አበላሸች፣ እኔ እንደፈለግኩ መሆን እችላለሁ ብለው ዛሬ ከኛ ላቸው። በእኛ ጊዜ እንደዚህ አይነት ነገር የለም። እኔ እውነቱን ለምን እግዚአብሔር በሚያውቀው ዩቱብ እንግዲህ ፓስት ስንት አመት ነው የማውቀው ነው ስንት አመት ነው ዩቱብን የማውቀው እንግዲህ ፓስት አስራ አንድ አመት ነው። እንደዚች አይነት ቅሌታ ሴትኛ ዳሪ እኔ ደህና ሰው በቃ። አሁን ሌላም ልጅ አለች የሆነችን ስሟን በዙም አላውቀውም። ሌሎች ብዙ ሳይካታሊስቶች አሉ። ምና ለነገሩ ደድም መሀይም ስለሆንሽ አይፈረድብሽም። መሀይም ብቻ ሳትሆኚ አንቺ ራሱ ያለናት ማደግሽ ራሱ ያለናት። በቃ አንቺን እኮ ራሱ የዚህን ያህል ጊዜ ሰጥቼው እኮ ስለ አንቺ ማውራት ራሱ ውርደት ነው ሲጀመር ገባሽ? ምክንያቱም አንቺ መንደርተኛ እና በማን ፍርፋሪ ያደግሽ ልጅ ነሽ። ማንም ኢንቨስቲ ያላረገብሽ እድልና ጊዜ ሆኖ እዚሁ ከጎዳና ተዳዳሪነት፣ ሶሻል ሚዲያ ተዳዳሪነት ስትመጪ ይህም እኮ ጎዳና በይኩ በስነ ስርዓቱ ካልተጠቀማችሁበት ማለት ነው። ስትመጪ የአንቺ ቢጤዎች፣ በተለይ የአንችን አይነት ድደቦች እና ምስኪን ደግሞ አረብ ሀገር ትላንትና ስትሰልቢያቸው የነበሩትን ያ የአንቺ ቢጤዎች እና ከእንደገና ደግሞ እነዚህ ሰው ቤት ሆነው ምናልባት በአንቺ ጭንቅላት ያሉ ልጆች ስላዩሽ፣ ምክንያቱም ሌላው ይከብዳቸዋል፣ ትርጉሙ ይከብዳቸዋል፣ ቋንቋም ይከብዳቸዋል። ምክንያቱም ግማሹ ከገጠር ሽጦ ከብቱን መሬቱን ሽጦ ያልፍልኛል ብሎ ነው የአንቺን አመለካከት ያላቸው ናቸው እነዚህ። ስለዚህ አንቺን አንቺን ሲመለከቱሽ እነዚህ ደግሞ ምስኪኖች አንቺን ሲመለከቱሽ በጣም የሄድሽ ነበረ ላይ ተቀመጥሽ የሚመስል ሽግዳን ጠቅም ነገር ብርን ማግኘት እና ብርን መጠቀም በጣም ይለያል፣ በጣም ይለያል። እና አንቺ ዛሬ ብር አለኝ የሚመትው እነት እንገርሽ ነገ ታጫለሽ። አንድ ረፐርሰን ከዚህ በኋላ ደግሞ የምነግርሽ ምንነው? ብርሽን ታጫለሽ። ምክንያቱም ብርሽን የሚያንቀሳቀስ ምንም አይነት ጭንቅላት እኔ በጣም ያዘንኩትን የአንቺ ቢጮች ናቸው። ሁሉ የአንቺ ቢጮች የሰው ልጅ ብሩን ለማንቀሳቀስ ጥሩ ነገር ለመስራት ያለውን ነገር ለማገላበጥ ጭንቅላት ትንሽ ኖሌጅ ያስፈልጓል። አንቺ ከዚህ ያለፈ ተጣፊ ያለሽ አልኩሽ። እመኝን አንቺ በራስሽ ጊዜ ማንም ሰው ሳይነካሽ ተጣፊ ያለሽ እንኳን አንቺ አደለሽ የወለድሽ ይጠፋል። ግን እውነቱን ነው የምነግርሽ፣ ምክንያቱም የሰው ደም አለብሽ የሰው ደም። እንኳን አንቺ አደለሽ፣ እደግምልሻለሁ፣ እንኳን አንቺ አደለሽ

በጣም የምጸየፈሽ፣ በጣም እኔ አንዳንዴ ምን እንደምታቀላችሁ እስካሁን ይነኩኝ በሙሉ ገደል ገብተዋል። አንዷ ሀኪም ቤት ገብተዋል። አንዷ አብዳለች። አንዷ አዛብ ምቼን ሁላንች እግዚአብሔር የሚደርሰው ስል ይሁ እንደዚ ያዋረድሻል። እግዚአብሔር ቀስ ብሎ ነው የሚሰራው። እያዋረድሽ በገዛ ተዋረድሽ በገዛ ስራሽ እየተዋረድሽ የኢትዮጵያ ጀል ነው የሚጠብቅሽ። አይሆፕ አይሆፕ እኔ ለማንነት የታገያለሁ፣ የሀገር ባለቤት ሆኛለሁ ያልተመቸሽ ካለሽ በአፍንጫሽ ተተካይ። በሀገር ከመጣሽ አደለም አደለም፣ ደምሽን አጥንትሽን አድርጌ ነው የምበላው። በማንነት ከመጣሽ ደምሽን አለም አጥንትሽን ስጋሽን ደምሽን ምናምን ጨርሼ አጥንትሽን። በማንነት አልደራደረሽም። ብላክ ዳይመንድ ብላክ ጎልድ ው ለቀለ ሰው ሰጥቼዋለሁ። ይነስም አም ብላክ በማንነት አልደራደር እንደ ቡርኪና ፋሶ አንፍሮም አፍሪካ ኦኬ። ፕራውድ ሆነሽ በጥቁርነትሽ በሀብታምነትሽ ከፍ ማለት አለብሽ። አንቺ ገረድ እኔ ገረድ ጭንቅላት አይመቸኝም። ማነው የቡርኪናፋሶ ማን ነበር? ኢብራሂም ማን ነበር? እኔ ጀግና ነኝ። በማንነትሽ እንድታሚ፣ በማንነትሽ እንድትኮሪ፣ ሰርተሽ እንድትበይ ነገር ጻፉ፣ እንኳን ስለ ቡርኪና ፋሶ የለም እኮ የለም እኮ ወኔ ምን አለ አሁን። ስለ ቡርኪናፋሶ ጻፉ ስል አንድ ሰው አያውቁትም አያውቁትም። ይሄ ትውልድ ስላችሁ ስለ ራሱ ሀገር ስለ ራሱ ኢብራሂም ትራኦሬ ስለ ራሱ ሀገር አያውቅም። ስለ አለም ፖለቲካ ገና ኢህአዴግ አይ ኢህአዴግ ሰራልን እኮ ኢህአዴግ እኮ ሰራልን? ኢህአዴግ ኢህአዴግ የሁላችሁ ከስድስት መቶ ሰው የአንድ የሰሞኑን ዜና የሆነውን ጻፍ ስላቸው የሚጽፍ የለም አንድ የሚጽፍ የለም። ለምን ለምን ይመስላችኋል ለምን ይመስላችኋል? አንዱ ኢቨን ራሱ አለም ላይ ያለውን ዜና የሶሻል ሚዲያ እንትን ይዞ ሞባይል ይዞ

ሀገር የሚረከብ ከሌለ ፎርጌት ፎርጌት። እኔ አልረከቡ በእኔ ኤድሚ ያሉት አይረከቡም። እየደከምን መጣው። ሁሉም ስቴፕ አለው። በጣም ያንግ ይሆኑ ይሄ ከሰላሳ እስከ አርባ ያሉት ከሀያ አምስት እስከ ሰላሳ ያሉት ማይንዳቸው ካለቀ ዱም ከሆኑ የምትሰጣቸውን ካልተቀበሉ ወኔ ከሌላቸው የሀገር ማንነት የፋሚሊ ማንነት ክብር ከሌላቸው ጠፋን፣ ጠፋን። ዌይቲንግ ትዌንቲ ይርስ አሁን በዚህ ሰዓት ትምህርቱ ሲስተሙም የፖለቲካውም ምንም ተሻሽሎ ቶሎ ብሎ አሁን የሚወለዱት ልጆች አድገው እስከ ሀያ አመት ድረስ ይችን ሀገር ካልተረከቡ አለቀ። ኔክስት ጀኔሬሽን አይ ሆፕ ጥሩ ኔ ከሀያ ዓመት በኋላ ይህች ሀገር ደህና የምትሆን ነው የሚመስለን እንጂ አሁን ያሉት እነዚህ አሁን ያሉት እነዚህ እነዚህ የሶሻል ሚዲያ ነዋሪ ተበላ ተበላም በቃ ተበላ። እካክ እኛ ከዚህ በኋላ ልንገራችሁ፣ ይህን ሰው እናወርድ እንኳን ብንል አናወርዶ ምክንያቱም የሚታገሉ ወጣት የለም። ያ ባለፈው አስር ዓመት የታገሉት ኦሬዲ ሄዷል። አንተ ዝበል አንተ ሄዴ ምን አባቱ እንዲህ ይላል። አንተ አንተ ሶሻል ሚዲያ ላይ ብቻ እንዲበል እንዲበል ቄጤ እንደዚህ እያልክ በቃ እንዲህ ማመድ ምን አባቱ እውነቱን ነው የምነግርህ ለአንተም ለእኔም ነው የሚጠቅመው። ይኸውላችሁ ለዚህ እኮ ሲፈልግ ጎንደርን ሲፈልግ ጎጃምን ሲፈልግ ትግራይ ቅጥቅጥ የሚያደርገ እየቀጥቅም ወኔ ለም ለምን ብላ ጠቅ ለምን የዛሬ አስር ዓመት ሲታገሉት የነበር ኦሬዲ ቦታቸውን ይዘዋል። አሁን ይህ ትውልድ ይህ ህይወት የሰራልንን ትውልድ ያልተስተካከለ ነገር እንኳን ቢኖር ማስፈራራት ይችላል። ይህን መንግስት ሰው በአጠቃላይ ስርዓት ሁሉ ጊዜ ችግር አለበት። ይህን ስርዓት ራሱ አጠንክረን ጥሩ ስርዓት ለማምጣት ይህ ትውልድ ነው ነበር ተተኪ መሆን የነበረበት። እኛ ደከምን፣ እኛ አለፍን፣ እያረጀን ነው የምንሄደው። አሁን ተረጋግተናል። ምክንያቱም የምንፈልገው ቦታ አትሊስት እኛ ምንድን ነበረ? መንግስት መለወጥ አለብን መንግስት እለወጥን? ከዛ በኋላ ስራ ያለውን ማን ይለውጠው? ይሄው ይቀጠቀጠናል። ይሄው ራሱ እኛም ማን ለወጣል ነው። ለምን ይሄ የሚለወጥ ትውልድ አይደለማ። አሁን ይሄ ትውልድ ነበረ መጠየቅ የነበረበት ዳቦ ፈልጋለሁ ስራ ፈልጋለሁ ትምህርት ፈልጋለሁ ብሎ ወደ ልማቱ፣ ወደ አሁን እንዴት ይለወጥ? አሁን እኛ የተቀበልን ነው ይሄ ትናንሹ፣ ይጎረምሳው፣ ጫትቃሚው፣ ሽሻሙ እጁን በቦታ ለነገሩ ይቀርታል ሊያልከኛ ታላቅ ናት። ፊንገርሾ ለከኛ ታላቅ ነሽ። የነማን ልበላችሁ? የነሳምሬ የነሳምሬ ትውልድ አሁን የነሳምሬ ትውልድ ምንም አለገ። አይ ስለ ሀገራዊ ስሜት ኢትዮጵያ ነኝ እያለ ኢትዮጵያ ያስበዳል ሌላ ምንም ያደርገው ነገር የለም። ግን ኢትዮጵያች ምን ያስፈልጋቸዋል ብሎ መንግስት ፍር ላይ ተወጥቶ ያ መንግስት ንን እናድርግ ከስር ያለው የሚታገል ትውልድ የለንም በቃ ራን ያገኘውን ተገኛለህ፣ እናትንም ትሰድባለህ፣ ታዋርዳለህ፣ ገንዘብ ትቀበላል። እኔ በራስን ነው ፎር ኤግዛምፕል የምሰጣችሁ ያለፈውንም። ፋሚሊ መርዳት በሀሳብም ሆነ በኢኮኖሚ አትረዳውም። እጠራታለሁ፣ በደምብ ግጥም አድርጌ ነው የምጠራት፣ ግጥም አድርጌ ነው የምጠራት። የእሷ ትውልዶች በሱ ያላችሁ የእኛ ልጆች ማለት ነው፣ ሀሞተ ቢሶች ናችሁ፣ ሀሞት የላችሁ። እዚህ ጋር ትመጣና ብቻ እንዴት የእናንተ ሀቦቴ ጋር ነው የምታውቃላችሁ። ሽግሸታ ላይ መውለድ ትችላላችሁ፣ መብላት ትችላላችሁ፣ መጠጣት ትችላላችሁ፣ ፓርቲ ማድረግ ትችላላችሁ፣ ሞዴል የሆኑ ልብሶችን መልበስ ትችላላችሁ። ከዛስ በኋላ ምን መደረግ አለበት? ሀገር ቤት ላይ ችግር አለ፣ የታሰሩ አለ፣ የመብት ገፈፍ አለ ሲባል እኛ ምን ያገባል ትላላችሁ። ያ ከመንግስት ጋር አብይን የመውደድ ያለመውደድ ጉዳይ አይደለም። ግለሰብን የመውደድ ሰብአዊነትን ሰብአዊነት፣ እምቢ ማለት ነው። ሰዎች የመናገር ነፃነት መብታቸውን የመጠቅ፣ ምክንያቱም እናንተ ሆናችሁ ታክስ የምትከፍሉት እናንተ ተባብራችሁ ከዚህ ስርዓት ጋር ቆማችሁ፣ በየቀበሌ በየወረዳ ያለውን ሌባ እምቢ ካላላችሁ ምትም እናንተ ናችሁ እንጂ እኔ ጅጅ አይደለሁም። እኔ እንደሆነ አቃጥሬ መግባት እችላለሁ፣ አቃጥሬ መሬት መቀበል እችላለሁ። አቃጥሬ ይህ ምን ለምን አንድ እኔ ስሜን ተከያሉ በዛኛው ጊዜ

የቱ ጋር ችግር እንዳለ፣ የቱ ጋራ ስርዓት እንዳለ፣ የቱ ጋራ ትምህርት ሲስተም ችግር እንዳለ ካልተናገራችሁ። ግን ልጅሽ ናት አይደለ? በዚህ ልክ እናትና ልጅ ትጠላላች። እክል አሁን አንቺ እዚህ ላይ እንዲህ ግጥጥ ብለሽ ፎቶ መናስ ራስሽን ትወጫለሽ። ራስሽን ብትወጪማ እንደዚህ አይነት ጥያቄ አትጠይቅም ነበር ዩጋደኝት ሰርታችሁ አይደለም የምትበሉት። አከሌ ምን አወራ፣ ምክንያት የማውራትም የመጠየቅም ምን ሞራል የሚባል ነገር እኔ አይደለም። ለአገሬ ልንገርህ አይደለም እኔ ዛሬ ለአፍሪካ ይጠቅማል ከምለው መሪ ከቡርኪናፋሶ መሪ ጋር አብሬ ነው የምቆም ለውጥ ከዛ ነው የሚጀምረው። ማንኛውም ቦታ ለውጥ ካለ እኔ ይመለከተኛል። ገደሚት እክክ ወስፋት ህዝብ፣ ወስፋት ትውልድ፣ ወስፋት ብቻ ባይ ከኔ ጋር አታሩ ከኔ ጋር ሄዱና፣ ሰው ደንቆራችሁን አበላች። የኔ እናት ደ ቆንጆ እሷ ማ እንደዚህ እኔ ብዙ የተከፈለብኝ እንደ ሀገር ብዙ የተከፈለብኝ እንደ ቤተሰብ ብዙ የተከፈለብኝ ብዙ የተከፈለብኝ ግራ አለ እኮ።